በአንተ ምክንያት ነው ፊሽ። ባለፈው አይተሃልም ፍቅረኛ ያለኝ ምናምን ስልክ እንደዛ የሆነ ግቢ ምናምን ከፍቅረኛ ጋር ተለያየ። ቀለበት እንድታረግልኝ፣ አንድ ነገር ብቻ የምፈልገው ፊሽ፣ እንደሱ እንድትሆንልኝ ፍቅረኛ እንዲሆንልኝ ነው የምፈልገው። እና እኔ የምንችግርኝ ታዲያ እረና ናፍቆት በመድኃኒዓለም የምንችግርኝ። በቀናት ማውቃት ልጅ ቀለበት እሰርላት እንደ ማለት ነው። አንተ እንድትከባከባት ይፈልጋሉ። አዎ ዞሮ ዞሮ እሷ የምትፈልገው እንደሱ እንድትሆንላት ነው። እንደማን የጎደላትን ፍቅር እንድትሰጣት ነው። እንደማን እንደው እንደ ፍቅረኛዋ እንድትሆን ነው የምትፈልገው እሷ። ሰላም እንደት ናችሁ ውዴ ፋሚሊዎች እንዴት ናችሁልን? ያው እንግዲህ እንደተለመደው ዛሬም በሌላ ቪዲዮ መተንላችኋል። የዛሬው ቪዲዮ ብዙም ደስ የሚል አይደለም። በእርግጥ ማለት የሆነ ፊሊንግ ያለው ቪዲዮ ነው እና ባለፈው እንግዲህ እንደሰራ ነው አይታችሁታል። ፊሽ በግድ ካልሳምሽኝ ምናምን ነገር ብሏት ያቡን አስጨንቋት ነበር እና። በጣም እንትን ሲላት ነበረ በቃ ፍቅረኛ አለኝ ፍቅረኛ አለኝ እያለችው ነበር እሷም እና ፍቅረኛ ቢኖርሽ እሱን ታዩ በቃ ምናምን ነገር እያላት ነበር እና በዛ ቪዲዮ ትንሽ ችግር ተፈጥሯል። ያ ቡና ፍቅረኛዋ መሀል ማለት በቃ ኦልሞስት ተለያይተዋል ኦልሞስት ተለያይተዋል። እና የተለያዩበት ምክንያት ደግሞ እንዳያችሁት ነው ቪዲዮ ላይ እሱን ታዩ ከኔ ጋር ሁኜ እኔ ይሻልሻል ምናምን ስላላት ብቻ ነው። ያው አንዳንድ ጊዜ ሰዎች ለመለያየት ትንሽ ነገር ነው የሚፈልጉት። ሜቢ ደብሮት በጣም ደብሮትም ሊሆን ይችላል አይታወቅም። እና ያው እስቲ ዛሬ ምንም ማለት እኔ መፍጠር የምችለው ነገር የለም ሁለቱን ለማግባባትም ወይ የሆነ ነገር ለማድረግም እንትምለው ነገር የለም። ምክንያቱም እኔ ከእሷ ፍቅረኛ ጋር በደንብ አልቀራረብም፣ እና ያው ማለት እኔ ጋቡን እና ፍቅረኛን እንደዚህ አድርጉ እንደዚህ አድርጉ ማለት አልቻልኩም። በእርግጥ ግን ያው ከያቡ ጋር አውርተንበት ነበርና ሁሉንም ነገር ያበላሸው ፊሽ ነው። ስለዚህ ሁሉንም ነገር ፊሽ ያስተካከሏል ማለት ነው። ምክንያቱም ግዴታ አለበት፣ በቃ ግዴታው ነው። ምንም ማድረግ አይቻልም። ራሱን ያበላሸው ሁሉንም ነገር ግራ እንደዚህ ውዝግብግብ እንዲ ያደረገው እራሱ ነው። ፕሮሚሱን እንድታወልቅ ያደረጋትም እሱ ነው። ከእሱ ጋር የሚያለያያት እሱ ነው። ስለዚህ ሁሉንም ነገር እሱ የማስተካከል ግዴታ አለበት። ውዴታ አይደለም ግዴታ አለበት እና። የአቡም እንዳወራችን ከሆነ ያው የምትፈልገው እሱ ነው። በእሱ ቦታ ሆኖ እኔን መከታተል አለበት፣ እንደውም መከባከብ አለበት። አዎ የአቡ እንደነገረችን ከሆነ ማለት ነው። በቃ ከሱ የምታገኘውን ነገር በሙሉ ከፊሽ ማግኘት አለባት ማለት ነው። አሁን ገባችሁ? በቃ እሱ ሲሰጣት የነበረውን ፍቅር ሲሰጣት የነበረውን ነገሮች በሙሉ ከሱ ታገኛለች ማለት ነው። ፊሽ ግዴታው ነው። በቃ ከዚህ በኋላ አለያይቷታል። እች ልጅ ደግሞ ብቸኛ መሆን አትፈልግም። ፊሽ ያለውን ነገር በሙሉ ሪስኩን ወስዶ አብረው መሆን አለባቸው አይደል? ያው እንደዛ ነው ሀሳብሽ? ስለዚህ ፕሮሚሱንም አውልቃለች። ሁሉም ነገር እንዳልነበረ ሆኗል፣ እና ያው ማለት ፊሽም ተመችቷታል አይነት ነገር አይደል? አዎ፣ በጣም እና ደግሞ ናፍቄ፣ ይሄ ቀለበት እሱ ያደረገልኝ ነው ባሌ ማለት ነው። እና አሁን አውርቄዋለው፣ ፊሽ ሲመጣ ራሱ ማድረግ አለበት። ኦኬ፣ እንደ አዲስ ያደርጋል ማለት ነው። ዞሮ ማድረግ አለበት። እና ለያይቶኛል፣ ምናምን ካሳ ፈልጋለሁ። እውነት ናፍቅ፣ በጣም ሰሞኑ በጣም የማይሆን ሙሉ ነበርኩኝ ምናምን ነገር ስለተሽ ስለዚህ በቃ አሁን ማድረግ ያለብን ምንድን ነው? ፊሽ እንደ ፍቅረኛዋ ፍቅር ሊሰጣት፣ ሊወዳት፣ ሊንከባከባት፣ ቀለበት ሊያደርግላት ግዴታ አለበት። ምንም ማድረግ አልችልም። የእኔ ጓደኛ እንደዚህ ተሰብራ ተጎርታ ምናምን ማየት አልፈልግም። ና ስለዚህ አሁን እየመጣ ነው የሚያደርገውን ነገር እናያለን፣ ሀሳባችንን እንነግረዋለን። በሀሳቡ ተስማምቶ ቀጠለጥ ብሎ ይኖራል። አይ የሚል ከሆነ ደግሞ ከባድ ነገር ይፈጠራል ማለት ነው። እኔ እሷ እንድትጎዳ አልፈልግም። ስለዚህ ፊሽ ዛሬ ግዴታ ቀለበቱንም ያደርግላታል፣ የፍቅር ጥያቄዋንም ይቀበላል። በቃ እንደ እንደ ፍቅረኛ ይንከባከባታል እና ከመጣ በኋላ ያለውን ነገር እናሳያችኋለን። ከዛው ሰብስክራይብ እያደረጋችሁ ቆዩ፣ ይመጣል

ፊሽ ፊታችንን ያው እየቀለድን አይደለም። ስለዚህ አትቀልድ እባክህ መግባት ቲንክ ዩ በቃ ያ አይደል እሱ እንኳን ቢያንስ ፊቷ ልክ ምን ነገር ልክ ነው። ፊሽ አይታል ፍቅረኛ ስልክ እና እኔ አልደበረኝም እኮ ኖርማል ነው። ማለት አንዳንዴ ሰው ምክንያት ሲፈልግ ይሄዳል። ግን ይሄን ሳቂ መመለስ እፈልጋለሁ፣ የበፊቱ ሳቂ እና አይደለም። ምንድን ነው እሺ፣ አታፈጥ አንተ፣ አንደኛ አታፈጥ። ምክንያቱም ጥፋቱ ያንተ ስለሆነ፣ አታፈጥ። ምን ሆነ ነው? ሁለተኛ ነገር ደግሞ ጥፋተኛ ስትሆን ሰብር ማለት አለብኝ። ገባ? ስብርብርብር። ስለሰብር ምን ሆነ ነው እየጠየቅኩሽ ነው

የሚያስቅ ነገር የለም። አሁን እኮ አትከራከር። አሁን እዚህ ጋር ማለት ነው ይቅርታ ጠይቅ ምናምን ልንለህ አይደለም። ለኔ እኮ ይቅርታ አልኩ እዛን፣ እኔም እኮ አፉ በይኝ። እኔ ጀስት ጨዋታ ነው ከሷ ጋር ለመጫወት። አንተ ጨዋታ ብሎ ነገር የለም። ህይወቷ ከተመሰቃቀለ በኋላ ጨዋታ የሚባል ነገር አለ? እሺ፣ እኮ አንተ በዛ እኔ አንድ ነገር ብቻ ነው የምፈልገው፣ ፊሽ እንደሱ እንድትሆንልኝ፣ እንደሱ የሚያረጋግጥ በቃ እንደ ፍቅረኛዬ እንዲሆንልኝ ነው የምፈልገው። ምን ብላት እንደተለያየ ታውቃለህ? ካሜራ ላይ እንደዛ ልሳምሽ ብሎ ካስጨነቀሽ ካሜራ ሳይኖርማ የምታረጉትን እሱ ነው የሚያውቀው ምናምን ነገር ብሎ ነው የተለያዩት ማለት ነው። ገባህ? ይሄ ማለት ቢያንስ በቃ የልጅቷን ሕይወት አበላሽተዋል። ዞሮ ዞሮ እናንተ ባሪያም ቀልድ ነው ያዛችሁ፣ ቀልድ ነው በዛ ነው ተሳካልህ። እኔ ለአንተ ቀልድ ነው

ቪዲዮ ሰበብ አድርጎ ለሚሄድ የሚፈልግ ሰው ላይሆን ይችላል ማለት ነው እንጂ ምን አልሳምኩሽ አልሳምኳት፣ አለው። ጀስት ፕራንክን የተደረገች ልጅ በማታውቀው ነገር አውቃ ምንም ማድረግ ሙያ ውስጥ ስላለን ስራ ውስጥ ስላለን ሊገባን ስለሌለሽ ነገርኩሽ። እኔ እሷን ፕራንክ ለማድረግ ነው አንቺን የተጠቀምኩሽ። ሶሪ አስከፋውሽ ነገር ካለ። ላይረዳ የሚችለው እኮ ኋላ ያለው ሰው ወይ ፍቅረኛ ወይ ቤተሰብ ሊሆን ይችላል። ላይረዳ የሚችለው በዚያ ቪዲዮ ነው የተለያት። አንተነህ ጥፋተኛ እያልኩ አይደል። እኔም ደግሞ ይሰማኛል። አንዳንድ ሰው ምን ሰራውን ስራ አይረዳ እና በእሷም ጥፋተኛ አይደለችም ማለት። በቃ ማድረግ ያለባችሁ ነገር ተነጋገሩን፣ አይደለም እንኳን ቅድም አልከው እኮ ሰውዬው መሄድ ስለፈለገ ሄደሽ፣ ችግር የለም። ዞሮ ዞሮ እኮ ማለት ነው አንተ እንድትከባከበ ይፈልጋሉ። አዎ፣ ዞሮ ዞሮ እሷ የምትፈልገው እንደሱ እሱ እንድትሆንላት ነው እንደማን፣ የጎደላትን ፍቅር እንድሰጣት ነው እንደማን፣ እንደ እንደ ፍቅረኛ እንድትሆን ነው የምፈልገው። ይሄ ደግሞ ቀላል ነገር ነው። አንተ ህይወቷን ካበላሸህባት ነገር አንፃር በጣም ቀላል ነው። ደስታይን መልሽልኝ ኮባላኒ መሳቅ ማልቀስ እኔ ምን አድርጌ ነው እሷማ ስደስት የምችለው ምን አድርጌ ምን አድርጌ ማለት ጥሩ ይሄ ማለት እሱ የሰጠኝ አንደኛ ከይቅርታ ይጀምራል በደምብ ነው ምን ምንድን ነው

ተንበርከከ አድርግላት። ነይ የኔ ፍቃድ፣ ተንበርከከ። ምን ተፈጥብኛል? አንቺ በሽተኛ፣ ይቅርታ፣ በጣም ይቅርታ። እሱንም አገናኝና ይቅርታ አለው። መመለስ ከቻል ጥፋቴን፣ መመለስ፣ መመለስ። ሄደ። ምን ችግር? በቀናት ቀለበት እሰርላት ምን ብዬ ነው ቀለበት ማስርላት? ለምን ይሄን በኔ ህይወት ማን ይኖር ማን አንቺ በምን ማን

ይመልስልኛል። ነወረኝ ፍቅሬ፣ እኔ የእሱን ቦታ መተካት አልችልም አልኩሽ።

ይመቻል። እሱ እኮ አሁን ፎከስ ያደረገው ማለት ነው ይህ ፍቅር ከፍቅረኛ ዋጋ እንዲት ተጣላች ምናምን የሚለው ላይ ሆኖ እኮ ለማንኛውም የሚመቻቸው ወደ ቤተሰቦቻችን እንወዳቸዋለን።